ስላት ብሎ እሱም በስራ ተወጥሮ ነው። ብቸኛ ሆኖ እኔም ብቸኛ ሁኜ እን አልሆን እንዳት ብሎ ነው እንዲ ተኝእዚጋ መሬት መንካቱ ነው። ያንድ ሰው ነገር እናቴ እያወቅሽ ሰው ነገር ምን ከምን ላርገው? እሱም እንደው ብቻውን ቢያተሰትስ ነገር አሁንም አይችልም ጠብሎ ጥቅል ጎመኑ ነበር።

ሰዓት እናቱ እንዲያ ነበር። እኔም እንደው አላግዘው አልኩኝ። የቤቱ ስራ ደሞ እንትን ያለ የማሳው ስራ ብቻውን ከጥቅል ጎመኑ አንድ ጊዜ ከሽንኩርቱ በስብሰባው በምን እን አንቺ የመሰልሽ እንደዚህ ብለሽ ዛሬ ተሰውነት ወጥሽ ከዛ ስለሽ ተቋቁረሽ ዛሬ ምን ነበር ስትመጪ ምን ነበር፣ እንዴት ናት እየተባለ ማንም ዛሬ ሲያይሽ እንዴት ሆኖ የሚደነግጠው ዛሬ የድሮ የማይገኝ ብለሽ ነው አይ

የነሱ የነማን ነው? የና አባ ደፈርሻ አራ የነሱ ፈተው እንዳለ እኛ ኮ ትብቃት ተምረን ነበር እኮ ስንማር ድሮ እስከ ዘጠነኛ ክፍል ተምረን ነበር። ስንቱን ወንድ አድራ በእናትህ፣ ስንቱን ወንድ እናውቃለን እኮ እንደዚህ አይነቱን እናውቃለን ወንድ

ልጅ ደሞ ያን ጎመን አንድ ቀን ሳላርመው አይደል የቀረው ነው።

ምስኪኑ መስሎህ ነው? ይኸውልህ እህሉን አልእልህም። እንዲያው ለመሆኑ ግን እንዲያው በየቀኑ ፍጪ፣ በየቀኑ ወፍጮ፣ አሁንም ወፍጮ። እንዲያው ያላችሁ እናንተ እንዲያው እምኑ እያደረሰችው። እሺ፣ አድፋፋው አገር አይበቃሽ። እንዲያው አይ፣ ይህን ሁላ አዝመራ እንግዲህ ነገ በት እንደምትከታተው አይተህ ይኸይኝ ኑማ አንተ ለደቋና ለምን ብለው ይሆናል ለአድፋፋይቱ፣ እያለ እናት አይ እንዲያው የሽንኩርት የዘይት ያልጆ ሰረት ትሸጣለች እንጂ ይኸኛው ፍላጥሮን ባዶ ከረመ እንጂ ኧረ እንጀራ ስትሰራ እንዴው ለመሆኑ እንጂ ፍልግዛና እንትከለው ነበር። ምጥፋን አልኩት። እንዴው ተከለው ነው እንጂ እንትከለው አትልህ እሷ ያለው አንተ

ያ ደግሞ ምግብ ነው። እንዴት የምታመጣው ምግብ? ጠላው በአስር ሊትር ደንበጃን ይመጣል። ቁትቁት እያረግን አንድ ቀን አታውለንም አንተ ቢሆን ሶስት እጃውን አራት እጃውን ፎት ይሄን እ እኔ ሳሎርቤት እህል ነገር በፋታ እኔ ውጌ ሰድ አብረነ የምንቀምስ እንጂ እኔን ታላጌችኝ። እህል በፋታ ታምር እኮ ነው። ሞኝነት አዝመራን ሌት ቀን ታዘግብራለህ ሁልጊዜ የተሰው በላይ የተሰው ግርጌ የተሰው በላይ ነው ወይለ። አሁን እንግዲህ ይሄን ጎመን ምን አለ በላይ እሙት፣ እንዲያው ተፊት ይነጥለኝ። ቆይ አሁን ይሄን ጎመን ነው ሁለት ቅዳሜ፣ ደሞ ሁለት ቅዳሜ ተገቢያ ላይ ተሸጠይ፣ ከዚያ በላይ እንዲያው ምን ብሩ ሲቸግረን እና ወጣና፣ የሚቸግረንን እንገዛለን። እሷ የብቻዋን ሙዳ ያላት የብቻዋ። ለማንኛውም ሳለ እሙት እያልኩኝ እኔ ጎንድ እንደው ደህና ናት

የት ነው የምትቀመጠት? እዚያ ቆጅ ነበር ያልኳት። ብትገባ ትሆን ነበር እንግዲህ እኔ እኮ በል በኖር ሰዓት ኖርም እሱ አያች ድምቡ እሉ እሱ አሁን እቤት ትኖር ብለህ ነው? ግባ አለች። እቤት ግባ እኔ እቤት አሁን እቤት አትኖርም ማለች

የሚሉን ምን አርጉ ሐፍሩልን ነው የሚሉ። ቆይ ምንድን ምንድን ነው ችግራቸው? ምን ነው የሚሉ? ምን አውቃለ፣ በትዳራችን ሊገቡ ነው እንጂ ያሰቡ። እኔን ያዘፍዘፍ አንተን ያዘፍዘፍ ይላሉ። ሁለት ቅዳሜ ነው የሚመቃት እንጂ ሽጣ ወስዳ ከታ ነው የምታኖረው። አንድ ነገር አሰጠኝ ማለኝ። እኔ እኮ እኔ ነኝ ደግሞ። ዋግን ለመሆኑ ግን እህል ዋጣ መጣለሁ አለች አለኝ። ወደ ኋላ ቤት እንድና ቀምሰናል። ምን እና ምን አልከው? አንተ አንተ ምን ሰርተን የክረን እንጀራ ብሎ እኮ ነው ነገር። እናንተ ምን ምን ምን ምን እንደሚናገሩ ብታያቸው ነው። ምንሽ ምን ዝፍዝፍ ምሽት እዚያ አንተን ምስኪና አግንታ አንተን ጥሎላት ሲለኝ ነዲ ምን ላድርግ? ብለሽ በስመ አብ መንፈስ ቅዱስ። እናንተ ምንን ምንን አትሰማኝ። ምንን ትሰማኛለህ? ደሴት ወሬ ይዘህ እኔ ዘንዳ መምጣቱን አቁመህ ማለት ነው። የሷን ወሬ የሷን ወሬ የሱን ወሬ እያዳመጥክ እኔ ዘንዳ ማምጣቱን እነሱ

ሰዎችን ፈታትና ፈታት፣ ሌላ እመጣልሃለሁ። እንደው ወዲያ ያ ጃጀሮ እንደው ነው እንደው

እነ ጎረቤቶቻችን ነው የምትለኝ አደራ እ አንተ እንደው እንደው እሱ ማጀት ለማጀት እሱ ማጀት ለማጀት ከመው ነው ነው እነሱ ለማጀት ከመልከስከሱ ወንድ አይመስል

በልንቀኝ ዝም ብለው ቆይ፣ እንደት እዚህ ችለምለም ሀገር ሰርተን እየበላን እንደው ባይናችን ያሳየን እያልን እናንተ እዚህ ጎረቤት አሞች እንደው እየተጠራራችሁ በአንድ የምትበሉ የምትጠጡት እንደዚህ ሆናችሁ